አሰላም አለይኩም ወረህመቱላሂ ወበረካቱ። ውድ እና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላሂ ሰላም ነኝ። እና ውዲዎቼ ላይክ ሰብስክራይብ በማረግ አበረታቱ ማለት ነው። አንድ ጀማሪ ነኝ እንደምታውቁት። እናገዛችሁን ሻለሁኝ አበረታቶኝ እላችኋለሁ። እንሻላ ዛሬ ለሰራ የምጣሁት ያው አሁን ገና ጠዋት ነው ልጆችን ተቅሪባን ሰባት ሰዓት ምናምን ነው። ልጆችን ወደ ትምህርት ቤት ተሸኘሁ በኋላ ወደ ስራ ልገባ ነበር፣ ግን ደም ወስቲ ለምን ዛሬ ቂጣየጋግሬ ቁርስ የምበልቻ አልገባም ወደ ስራ የሚለውን ሐሳብ ሲመጣልኝ ለእናንተም ላካፍላችሁ ብዬ መጣሁ ማለት ነው። እና ሁላችሁም እየበላችሁ ስሩ ማለት ነው። መጀመሪያ ህቡ ነፍስኩም ብሏል ና የሚሊውን መራ አረብስለ ራሳችሁን ውደዱ፣ ራሳችሁን አስቀድሙ ማለት ነው። ስራው ይሰራል፣ የትም አይሄድም። መጀመሪያ ቁርሳችን እንበላለን፣ ከዛ ጉዞ ወደ ስራ ትላላችሁ። አሁን ትንሽ ጨውን የዝም ብዬ በግምት ነው የምጨምረው። ትንሽ ጨው እንዴት እጨምራለሁ እያችሁ በትንሽ እየማንኪያ ትንሽ እንዴት ማለት ነው። ከዛን ደቄት እናደርጋለን። እዚህ ደቄት አለኝ ደቄት አለ ማለት ነው። አንድ ኩባያ ያቸውትን ጊዜ አንድ ኩባያ ድቄት። ያኔ ብዙ አይፈጅም። ድቄት የለንም ምናምን አትበሉ ማለት ነው። ብዙ አይፈጅም። ትንሽ እኔ ብቻዬን ስለሆን ስለሆንኩኝ ስለማላበዛ አንድ ኩባያ ተግማሽ ድቄት አደርጋለሁ ማለት ነው። ብዙ ድቄት አይፈጅም ቂጣ ለመጋገር እንዳልኳችሁ። ቂጣ ደግሞ ያኔ በጣም ቆንጆ ቶሎ የማያስርብ አሪፍ ቁርስ ነው ማለት ነው እና እና እንደልኳችሁ የውሃ ጨምር ያለሁኝ ከዛን እንደዚህ ማማስል ይሆናል ማለት ነው። ያኔ ብዙ አይፈጅም። እንደልኳችሁ በጣም በቀላልና ያው በአጭር ጊዜ ቁርሳችንን በልተን ወደ ስራ እና እንደዚህ ቂጣውን ታወካ በኋላ በጣም አታቅጥኑት ማለት ነው። እኔ እንደዚህ ወፈር ሲል፣ በጣም ቀጠን ሲል ሳይሆን በጣም ሳይወፍር ለቅርቅ ያለመሆን አለበት ማለት ነው። ያሺ እናማ አፈራታቱን ላይክ ሰብስክራይብ አስተርኩኝላችኋለሁ። ዶቼ ትንሽ ዘይትን ጨምራለን። ያ ያንዲ ይሰራ ስለሆነ ብዙም ዘይት አያስፈልግም። የዚህ ሀገር ነው መጥበሻ አው ለስላሳ ስለሆነ ይሻራ አከታል ስናረግበት ማለት ነው። እና መጥበሻችን ሰምተዋል ጣይ እንጨምራለሁን እስካረኩ በኋላ ያው እንትኑ ስላለ ማለት ነው። ምጣዱ ትንሽ ዘይት ስለሰማ ትንሸራትፍ ነው። በጣም ቀላል እና ሰሀል የሆነ እናውላችኋለሁኝ የበላችሁ ስሩ እና ውዶች። እንደዚህ ያው የአንድ እጅ ስራ ነው። እንገለብጣለን ማለት ነው። ትንሽ ቃ እስከሚል ድረስ እንጠብቀዋለን። ቃ ማለቱ ለኛ ጥሩ ነው። ያነው በስተዝም በኩል በደንብ እንደ ዝቅንብር ማለት አለበት። በኋላ ስንፈረፈረው ለኛ አሪፍ ይሆናል ማለት ነው። ያኔ የነጭ ዱቄት ስለሆነ ልፍጭጭ፣ እንደዛ ልፍጭጭ አይልም ማለት ነው። እንደ ዝቅ ሲል በጣም ቆንጆ ነው። አያችሁት። ከእንደ ዝቅ ሳሳ አድርጋችሁ የሚጋግሩት አሪፍ ነው። አያችሁት። እንደ ዝቅ የሚቀጥለውን እንጋግራለን ማለት ነው። ሴት ባታረጉበት ያልኳችሁ ይመረጣል ወይ አሁን አያችሁት። እንዲዝግ ሴቱ በስኪደን ማለት ነው። ቤት ቂጣችንን እንደዚ እንቆረጣለን ማለት ነው። በጣም ስስ ስለሆነ እንደዚ ቀላልና ቆንጆ የሆነ ጣነ ማለት ነው። ስለች ቁልቁቱ ለጥሩ ለመቆራረጥ ነው። በመቀስ መቁረጥ ትችላላችሁ ማለት ነው። በመቀስም መቁረጥ ትችላላችሁ፣ ግን ደግሞ በእጅ መቁረጥ የተሻለ ነው ማለት ነው። እና በስተ መጨረሻም ቂጣችን ደርሰዋል ማለት ነው። ቂጣውን ያው እንዳልኳችሁ እንደ ዝቅንብር አርጋችሁ ስስ አርጋችሁ ጋግሩ ማለት ነው። ከዛን ዝጋ አንዱ ሸርባ ማንኪያ በርበሬ አለኝ፣ ንጹህ የኢትዮጵያ በርበሬ ነው። ብዙ በርበሬ ስለማልወድ አንድ ስኒ ዘይት አለኝ። ያው ዘይት ዘይት ሆኖም ማድረግ ትችላላችሁ። ያውን ቤቱ እንዳይሸትብኝ ብዙም ስንት ላይ ቂጣውን ስለማልጠብሰው እዚህ ትንሽዬ መጥበሻ ላይ አድርጌ መጥበሻ ላይ አድርጌ ትንሽ ትንሽ ትንሽ ለብ ዘይቱን ትንሽ ለብ አደርገዋለሁ ማለት ነው። ሳይበዛ በትንሹ ለብ አድርጌ እንዲይዝህ ሞቅ አደረገዋለሁኝ። ያው እንደ ሀገራችን ሰ እንደልኳቸው ቁርሳችሁን ስሩ፣ ብሉ፣ ስራችሁን ስሩ ማለት ነው። መጨረሻም በርበሬያችን ለብሎ ወጥቷል ማለት ነው። ጣችን እናረግና እና እንዳልኳችሁ የሁሉም ሰው ፍላጎት ይለያያል። እኔ ግን የምወደው እንደዚህ ግራብ ስለብሽ እንደዚህ በእጄ ጭብጥ ሳረገው ነው ማለት ነው። እንደዚህ ጭብጥ አርጌ ልክ እንደ ሀገራችን ጭብጥ አርጌ ነው ማለት ነው። ከመጨረሻ ቂጣው እንደዝኩን ወጥቷል ማለት ነው። ከሻያቸው ሻይ ለሳፍለታችሁ ራሳችሁን መመገብ ትችላላችሁ እና ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ። አበረታት አበረታቱኝ ሻዳ አዲአዲስ ጠቃሚ ነገር ወደ ይዤ መጣ ይሆናል ማለት ነው። አመሰግናለሁ። ሰላም አሌይኩም ወረሕመቱላሂ ወበረካቱ።